እንደዚህ ማደር ወደ አዳማ ነው። አይ አልፈልግም። መኛም ሱመኛን ፍለጋ ጎንደር ሄዳለሁ ካልክ ከዚህ ካዲስ አበባ አልወጣም። ለምን ማጥፋት እኮ አየን። ድሮም እኮ ተሸውጄ ባለፈው ነበር ሰይድ። አሁን ግን ያን ነው

ለሰው ክፉ ተመኝቼ አላቅም። አዩ የተባልሽ ግን ማለት ነው፣ እንዲያው መድኃኔዓለም ድብን ያድርግሽ። እንዲው ባፍሽ የምትናገሪውን ፈጣሪ እንድትገፋፊው ማለት ነው ነገሩ። ፈጣሪ ለክፉ ነገር አይገፋፋም። ሰይጣን ገፋፍቶሽ አድርጊ። የምሬን ነው የምላችሁ። ሁልጊዜ ራሴን አጠፋለሁ፣ ራሴን አንቃለሁ፣ በረጄን አጠጣለሁ። አረ ድብን ያድርግሽ፣ ድብን ባይ። የዚያው ሰይድ ደግሞ ማለት ነው ሴታ ሴት ነን ልንገረ ዛሬ ሴታሴት ሴታ ሴት ነ ምን እንደምትል ምን እንደምታወራ ግልጽ አድርጋ እየነገረችው ሱመያን መፈለግ እንደሌለበት ልጆችንም መፈለግ እንደሌለበት እየነገራት፣ ወላ ሄዳለሁ ቡርኪና ፋሶም ቢሆን አልጫ አልጫ ነው። አይ አልፈልግም። ሱመኛም ፍለጋት ጎንደር ሄዳለሁ ካልክ ከዚህ ከአዲስ አበባ አልወጣም እዚህ ውስጥ ያንቺን እራሱ ማጥፋት እኮ አየን። ድሮም እኮ ተሸውጄ ነው ያገባሁሽ። እራሴን አጠፋለሁ ሰይድ ባለፈው በረጊና ሰጥቼሽ መች ጠጣሽ? ትንሽ እንኳን ብቀምሽ አምነሽ ነበር ሰይድ አሁን ግን እመነኝ ያኔ ጠጣሽ። አሁን እመነኝ። አሁን እመነኝ። የዚያን ጊዜ እራሱ ግን ጠጥተሽ ነው ሆስፒታል የገባሽ ወይስ ሌላ ነገር ነው? እሱንማ አይተህ ባይነህ አይተህ ነው ያመንከው። አንተ ብቻ ወደ ጎንደር ልክ ጎንደር ሳደርስ ሬሳዬ ት እንዴት እንደናቀችው እንዴት እንደምትጫወትበት ጤባ ጥቤ ነው እየተጫወተችበት ያለችው። ሰይድ የምትባል ስርዓት አሲዛት አዩን ስርዓት አሲዛት። እዚህ ጋ እኔ በጣም የሚያናድደኝ ነገር የሚያቃጥለኝ ነገር ኦሮሞ ስለሆንህ ኦሮሞ መታወቂያ ስላለህ ይገሉሃል። ጎንደር ከሄድክ ኦሮሞ ስለሆን ይገለሃል። ጎንደር ላይ ኦሮሞ የለም እንዴ? ማነሽ ክፍታፏ ቅዳፏ አዩ ማለት ነው። አንቺ ቅዳፍ ማለት ነው። ዝም ብለሽ ዝም ብለሽ የምትቀደጅ ማለት ነው። ጎንደር ላይ ኦሮሞ የለም ወይ? ባህር ዳር ላይ ኦሮሞ የለም ወይ? እኛ እንደናንተ ጠይቀን ይሄ ማን ነው ብለን ምናርድ ሰዎች አይደለንም። ዘር ዱሮ አያት ቅድመ አያቱ ኦሮሞ ነው ብለን የምንጠይቅ ቤት የፈተሽንን ጠይቀን የምናርድ አይደለንም። ይቅርታ አድርጉልኝ እዚህ ጋ መናገር ስላለብኝ ነው። የምናርድ አይደለንም። ኩላሊት ምንበላ አይደለንም። ኋለን ነው ጓደኛዬ ጠቅለለችልኝ እኔ ዘይት ውስጥ ንክር አድርጌ አንቺ አብስለሽ እና መጠቅለል ብቻ ነው እ ግን ለሌላ ጊዜ ያን ሰው ነገር ካሁን በኋላ ይጠቅመኛል። የትም ብትሄድ እንደማገኝ አረጋገጥኩኝ። ከአሁን በኋላ እኔ ለማንም አልተናገርኩም ቪዲዮ ላይ የት እንዳለው፣ አዲስ አበባ ብቻ ነው እንጂ ከሙሉ ሃይላንድ እሱ አስታውሳኝ ተውኩት። እዛን ልጨርሽ ነበር። ከዛን ይቀርበለኛል መልስ በጣም አንቺን ብሎ ምን ምን ማለት እንዳለብኝ የምር አላቅም። ዛሬ ማርያምን በጣም ነው ያናደደችኝ፣ በጣም ማለት ነው። ምን አይነት ንግግሯ፣ ምን አይነት የሆነች ግልፍ ፍጥናት። በምቤቴ አንቺ ነሽ እንዲህ ሱመያ ጋር መኖር የምትችይው አንቺ ነሽ እንዲህ ሱመያ ጋር ተስማምተሽ የምትኖሪው አንቺ እና ሱመያ በምን በምን በምን በምን ረብስ ቀኑ ብር እያወጣክ አልጋ ይዘት እንዲያደርግ ምግብ እንዲየጨፈጨፍ ብር እያወጣክ ብቻህን እዚህ እያደርግ ጥሩ እንቅልፋተኛ። እኔስ እሱ ይቅርሽ አንተ እዚህ አዲስ አበባ እንዳለክ እያወቅኩኝ እኔ እንዴት ነው እንቅልፍ የሚይዘኝ? እዛ አዳማ ቁጭ ብዬ እንዴት ነው እንቅልፍ የሚይዘኝ? ይህም ሁሉ ሀሳብ አርግ እንጂ ታሳቢ አርግ እኔንም አስበኝ እንጂ እዛ ሆነ፣ ልጆች በቃ ልጆችም ቀስ ብለው ይመጣሉ። ሱመያ እንደምታያት ሀገሯ ጎንደር ገብታለች፣ እንዳጆቿን ወንድሞቿን አግኝታለች። ማድረግ ያለብን ነገር ምንድን ነው? በቃ ሄዳለች። ሱመያ ቤተሰቦቿን አግኝታለች። ልጆቹን ይዛ ጎንደር ሄዳለች። ስላገኘሽ በሰላም እዛ ትኖርበት አንተ ደግሞ እዛ ሄጅ የፈልጋለሁ ምትል ከሆነ እማይሆን ነገር ነው። ለብር ነው ምክንያቱም መታወቂያ ኦሮሚያ የኦሮሚያ ምን አገባኝ ሊሆነ ኦሮሚያ ክልል መታወቂያ ይዘ እዛ ያለውን ነገር ታቃለ የሀገር ሁኔታ ጥሩ አይደለም። መሄድ አትችልም። ምን ጎንደር እና ባህር ዳር ኢትዮጵያ አይደል እንዴ? ኢትዮጵያ እና ሀገሬ ነው ለኔ መፍትሄ ነው። እኔ ለፖለቲካ አይደለም፣ ለጦርነት አይደለም። ሰይድ አቀልድ በእናት ሰይድ እኔንም አስበኝ እዚህ ጋር እንጂ እኔ አንተ እዛ ሄደህ ሰላም አገኛለሁ፣ እዚህ ቁጭ ብዬ ለምን ሰላም ታገኝ? አረብ ሀገር እንኳን ባህር ተሻገር ይሻላል፣ ይሻላል። ለምን እኔ የምን አስሬ ብትሄድ ይሻለኛል። ለምን በቃ አይገናኝም፣ ጎንደርና እንትን አይገናኝም። ኢትዮጵያ እኮ ነው ጎንደርና ባህር ዳር እና ሄዳለሁ እያልክ ነው። አይደለም እዛ እኔ ቡርኪና ፋሶ ቢሆን ሄዳለሁ እኮ። አይደለም ጎንደርና ባህር ዳር የትም ያለች በጉድጓድ እገባለሁ ወላሂ። ምን ሆነሽ ነው? ወቅ ሰኢድ ዛሬ ራሱ እዚህ ማደር የለብህ። ወደ አዳማ ነው የምሄደው። አይ አልፈልግም። መኛም ፍለጋ ጎንደር ሄዳለሁ ካልኩ ከዚህ ከአዲስ አበባ አልወጣም። ለምን እዚህ ያንቺን ራስ ማጥፋት እኮ አየን። ድሮም እኮ ተሸውጄ ነው ባለፈው ሰጥቼሽ፣ ግን እመነኝ ያን አይጠጣሽ ነው ሱንም አይተህ ባይን አይተህ ያመንከው ምን አውቃለሁ ታሪክ አሁን ግን ነው። አንተ ብቻ ወደ ጎንደር፣ ልክ ጎንደር ሬሳዬ፣ ሬሳ ተረከበን ብለው እርግጠኛ እና አሁን መስቷል። ነገ ወደ ናዝሬት፣ ነገ ራይድ እኮ አለ አርባ ደቂቃ መንገድ እኮ ነች። ነገ እንሄዳለን በቃ። ከሱ የምትፈልገው ብርና ብርን ብቻ። እዚያ አልጋ እያወጣ ብር እያወጣ ገንዘብ እንደዚህ እያደረገ ብቻህን የሆንክ አዳማን ሄዳለን። ጎንደር ካልሄድክ ከሄድክ እታነቃለሁ። እዚህ ተሰቅዬ ታገኘኛለህ። ስቅል ያርግሽ የአባት አምላክ